ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ትናንትና ጨሪቃዎች አለመምጣታቸው ሀይምዬ በስትግራሟ ላይ ፎቶዋን በመዝሙር አድርጋ ፖስት ታ ነበረ ብሩፋይሏም ደግሞ ባዶ ነበርና በዛ ነገር በጣም ብዙ ሰዎች ተደናግጣችሁ፣ ተጨናንቃችሁ በውስጥም እያወራችሁ ነበረ። ምንም የተፈጠረ ነገር የለም። ቢመጡ ለእኛ ደስ ይለን ነበረ። አለመምጣታቸው ደግሞ ጥሩ ነው። የተፈጠረውን ነገር እንዲጠብ ስለሚያደርገው ለራስ ጊዜ ሰጥቶ ራስን ማዳመጥ ለዛ ለተፈጠረው ነገር ደግሞ መፍትሄ መፈለግ ማስተካከል፣ ራስን ማዳመጥ ጥሩ ነው ብዬ አስባለሁ። ሁል ጊዜ ሲገናኙ ሌላ ሌላ ነገር እየተነጋገሩ ነገሮች እንዲሰፉ ከማድረግ፣ እንደዚህ ደግሞ ለራስ ጊዜ ሰጥቶ ራስን አዳምጦ ደግሞ ነገሮችን ጠበብ አድርጎ አስተካክለው ይመጣሉ ብዬ ተስፋለኝ ምንም የሚፈጠር ነገር የለም። ሲቀጥል ደግሞ ያው በመዝሙር አድርጋ መፖስቷ ደግሞ ብዙም አትደነጋገጡ፣ ምንም የሚፈጠር ነገር የለም። ሲከፋንም ስንደሰትም የበለጠ ደግሞ ሲከፋን፣ የሆነ ችግር ውስጥ ስንሆን፣ ሲጨንቀን፣ ግራ ስንጋባ፣ ላሰብንው ነገር መልስ ስናጣ፣ በራሳችን መንገድ ሁልጊዜም ወደ ፈጣሪ ነው የምንሄደው የደስታችንም የሁሉ ነገራችንም ምንጫችን ፈጣሪ ስለሆነ ከፈጣሪ ጋር ደግሞ ስትገናኙ በህይወታችሁ የተፈጠረ ችግር ሁሉ ነገር ይፈታን ይቀላል፣ መፍትሄ ይኖረዋል። ወደ ፈጣሪያችሁ ስትጠጉ፣ ራሳችሁን ስታዳምጡ ወደ ራሳችሁ ትመለሳላችሁ እና ጥሩ ነው ብዬ አስባለሁኝ እና ምንም የሚፈጠር ነገር የለም። በጸሎታችሁ በድዋችሁ አስቧቸው ነው ማለት የምፈልገው። እነሱ መቼም አይለያዩም። ፈጣሪ የሚወደውን ይፈትናል። እውነተኛ ፍቅር ደግሞ ፈተና አያጣውም። ሁልጊዜ ምክንያት እንቅፋት፣ በጣም ብዙ ነገር አለው እና ይህም ደግሞ ይፈታል። የማይፈታ ነገር የለም። ሀይምዬም እውነት ስላላት ነው እንደዚህ የምትሆነው። ብሩኬም ደግሞ የራሱ እውነት አለው፣ ግን ሁለታቸው ተገናኝተው መደማመጥ መግባባት ስላቃታቸው እና እሱን እኔ ማስረዳትም ማሳየትም የለብኝም። እሱ መናገር አለበት። እሱ ደግሞ ለምን አላደረግኩም ለምን አትነግረኝም ነው። በቃ ይሄ እልከኝነት ታውቃላችሁ፣ እሱ ነገር ነው እንጂ የተፈጠረውን ነገር ደግሞ እንደዚህ ተረጋግተው ይፈቱታል ብዬ አስባለሁኝ። ትናንትና ደግሞ ፍፄና ሄኖክ ተገናኝተው ያወሩትን ነገር ሰምታችኋል። ፍጹሜም ተሰምቶታል። እንደ አንድ ጓደኛ ሁለቱን ወዳለው እንዲለያዩ አልፈልግም። አንድ እንዲሆኑ ነው የምፈልገው። ብሩኬም ወንድሜ ነው ሀይሚም፣ እህቴ ናት ከሚል ሰው በድንገት ተነስቶ አንዱን ወገን ሲወግን በጣም ነው የሚደብረው። ተመልካችም በዛ ነው የተቀየመው። ሄኖክን የእነሱን አንድነት አትፈልገውም ሞያል ነው። ሁለቱም ጋር እውነት አለ። ሀይሚም ጋር እውነት አለ። ብሩኬም ጋር እውነት አለ። እኔ ሁለቱም እንዲሰደቡ አልፈልግም። ሀይሚም ትሰደባለች፣ ብሩኬ የሚሰደባን ግን እንዲሰደቡ አልፈልግም። ችግራቸውን ተነጋግረው ቢያስተካክሉ ብዬ አስባለሁኝ። እና ፍጹሜም እንደዛ ነው ያለው። በሀይሚም ወገን በብሩኬም ወገን ሆነን ነገሮችን ማስተካከል ነው እንጂ ያለብን፣ እንዴት አንዱን ወገን ትወግናለህ? ብሩኬ ቢሰደብ ሀይሚስ አልተሰደበችም ወይ? ሀይሚ ብሩኬን ስትደግፍ ሀይሚ አይሰማትም እንዴ? አልተሰደበችም እንዴ? ለምንድን ነው እንደዛ የምታደርገው ብሎ ነው እንግዲህ ትናንትና የተናገረው ማለት ነው። እኔ በነገራችን ላይ ሄኖክ ከእናንትና ህያብና ኤፍሬም ህይወት ውስጥ ገብቶ አይታችሁ ከሆነ በጣም ብስቅልቅል አድርጓቸው ነበረ የሆነ ሰሞን ላይ ማለት ነው። እና እኔ በቃ በሰው ህይወት ውስጥ ጣልቃ ገብቶ በአንድ ወገን ወግ ነው የሚናገር ሰው እኔ ደስ አይለኝም። አብሶ ደግሞ ጓደኛ ነኝ ወዳጅ ነኝ የሚል ሰው፣ አስመሳይ ሰው እኔ አልወድም። ወዳጅም ሆነ ጓደኛ ምንም ይሁን ምንም፣ ለእናንተ ወዳጅነን የሚል ሰው በከፋችሁ ጊዜ እናንተ ህይወታችሁ እንዳይበላሽ ወደ መጥፎ ነገር እንዳትገቡ እንድትስተካከሉ ይመክራችኋል እንጂ እንደዚህ አንተ እንዲነ እሷ እንዲናት ማለት ጥሩ አይደለም። ለዛ ነው ፍጹም ሁን በአንድ፣ በሁለት በጣም በብዙ ነገርኛ አይተነዋል። ፍጹም በጣም መልካም ልጅ ነው። ሁለቱንም ነው ወግ ነው የሚናገረው። በቃ ሀይሚም የራሱ እውነት አለ፣ ብሩኬም የራሱ እውነት አለ። ግን አንድ ሁነው ተነጋግረው ችግራቸውን እንዲፈቱ ነው ያለብን ብሎ ነው የሚናገረው። እና የሄኖክ አመጣጥ እኔ ደስ አላለኝም። ሄኖክ ትክክል ነው የምትሉ ሰዎች ደግሞ አንዳንድ ሰዎች አላችሁ የምትሳደቡ ማለት ነው። እናንተ ደግሞ ሀይሚና ብሩኬ እንዲለያዩ የምትፈልጉ ጥላቶች ስለሆናችሁ ነው። እውነቴን ነው የምላችሁ ማለት ነው። እውነተኛ ወዳጅ ማለት እንዲሁ ዋሽቶኮ ያስታርቃል አደለ ምክንያቱም እናንተ እንድትለያዩ ካልፈለገ የእናንተን አንድነት እኮ ካልፈለገ፣ አንድ ሰው ከፈለገ ማለት ነው፣ ከፈለገ የእናንተን ፍቅር፣ የእናንተን አንድነት፣ የእናንተን ስኬት፣ የእናንተን ማዴ ከፈለገ፣ ወዳጅ ሆነ ጓደኛ፣ በቃ በህይወታችሁ ውስጥ አልኳችሁ፣ ብዙ መስዋዕት ከፍሎ እናንተን አንድ ነው የሚያደርጋችሁ። በቃ ዋሽቶ ያስታርቃል፣ በጣም ብዙ ነገር ይለፋል። ግን በእናንተ ህይወት ውስጥ ደግሞ የሚቀና ሰው ካለ በማደጋችሁ፣ በፍቅራችሁ፣ በቃ በህይወታችሁ የሚቀናባችሁ ሰው ከሆነ ማለት ነው ልክ ትክክለኛ ወዳጃችሁን ወይ ይገባና ህይወታችሁን ምስቅልቅል ነው የሚያደርገው። በቃ ትክክል ነው እንዲትሉት ይፈልጋል። በቃ ሁልጊዜ ከእናንተ ስርስር እየሄደ በቃ ስለ እናንተ መጎዳት ስለ እናንተ ምናምን ልክ እንደሚያዝንላችሁ ሰው ሁኖ ምናምን ነው የሚያወራችሁ። እናንተ ደግሞ በዚያ ሰዓት ውስጥ ሀይሚና ብሩኬ ሲጀመር ሰው ያምናሉ። ታውቃላችሁ አይደለም? በጣም ሰው ያምናሉ። ሀይሚም ታምናለች፣ ብሩኬም ያምናሉ። ይሄ ሁሉ ደግሞ የዋህነታቸው ነው። የዋህነታቸው ደግሞ ዋጋ እያስከፈላቸው ነው። ግን ፈጣሪ ለሁሉም መልስ አለው፣ በጊዜ ይስተካከላል።